በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆንም በአብ ወልድ በመንፈስ ቅዱስም፣ ግንቦት አስራ ዘጠኝ ቀን የሚከበሩ አመታዊ የቅዱሳን በዓላት በወሎ ላስታ ሰውና ዝንጀሮን በቃል ኪዳናቸው ያስተሳሰሩት እመቤታችን ሕፃን የሰጠቻቸው ከአራቱ ከአይነተ ሰማይ ጋር ስላሴን መርመር ያጠኑት የእንጅፋቱ አቡነ ዮሴፍ ረፍታቸው ነው። ሁለተኛ ጌታችን አምስት ጊዜ ከሞት ያስነሳው የአስራ ሁለት ዓመቱ ሕፃን ሰማይት ቅዱስ ኤስድሮስ ረፍቱ ነው። ከእርሱም ጋር ማኅበርተኞች የሆኑ ስምንት መቶ ሀምሳ ሺህ ሰማይታት ስምንት መቶ ሀምሳ ሺህ ሰባት ሰዎች በሰማይትነት በዚች ቀን ያረፉበት ነው። በሌላኛውም ጌታችን ተገልጦ ለእናቴ አስራር የሰጠኋት ለወዳጄ ለጊዮርጊስ፣ ለባለሟሌ ለገብረ መንፈስ ቅዱስ አስራት የሰጠዋችን ቅድስት ሀገር ያሬድንና ጊዮርጊስን ያፈራችውን ኢትዮጵያን በጸሎት ተጠብቅ ብሎ ያዘዛቸው የአክሱሙ አቡነ ዮሴፍ ረፍታቸው ነው። ስመ እግዚአብሔር ሲጠራባቸው ስለ ስሙ ክብር ሲሉ ራሳቸውን ለሞት አሳልፈው የሰጡት በጸሎታቸው ውሃውን ደም ያደረጉት ታላቁ ተአምረኛው አባት አቡነ አብዬ ግዚም ረፍታቸው ነው። ጸሎት ማድረግ ሲጀምሩ ሰማያት ተከፍተው የመላእክትን አገልግሎት በግልጽ ይመለከቱ የነበሩትና ሰይጣን ለመጀመሪያ ጊዜ ከጳውሎስ ሳምሳጢ ጀምሮ እስከ ንስጥሮስ ሊዮን ድረስ ያስተማሩትን የክህደት ትምህርት ከሀገራችን ያጠፉት የሀይቁ አቡነ ብስጥሮስም እረፍታቸው ነው። ጌታችን ቤተ መቅደሱን በባህር ላይ እንዲሰራ የነገረውና በምድራዊ ስንዴ፣ ወይን ያይደለ መላእክት ሰማያዊ ህብስት፣ ጽዋይ ያመጡለት ሀያ ሁለት ዓመት ሥጋ ወደሙን ሲፈትት የኖረው ጻድቁ ንጉሥና ካህኑ ቅዱስ ይምርሃነ ክርስቶስ ልደቱ ነው። በዓለ መቃርስ በአባ መቃርስ ገዳም የሚኖር ቅዱስ አባት ቀሲስም ይሳቅም ዛሬ እረፍቱ ነው ይታሰባል። አቡነ ዮሴፍ ዝእንጅፋት ታምረኛው ኢትዮጵያዊ ጻድቅ አቡነ ዮሴፍ ዝእንጅፋት አባታቸው ንጉሥ አፄ ዳዊት ናቸው። እናታቸው ደግሞ ሞገሳ ይባላሉ። ትውልድ ሀገራቸው ወሎ መቄት እንጅፋት ነው። ሲወለዱ በርካታ ሙታን ተነስተዋል። ጻድቁ ያላዩት የቅዱሳን ቦታ ያልተሳለሙት ገዳም የለም። በወሎ ላስታ ሰውና ዝንጀሮ በቃል ኪዳናቸው ያስተሳሰሩ ታላቅ አባት ናቸው። ከለታት በአንድ ቀን ዝንጀሮቹ ተሰብስበው መጥተው እጅ ነሷቸው። አቡነ ዮሴፍም ጌታችን ምን ጌታችንን ምን አበላቸዋለሁ ብለው በጸሎት ጠየቁ። ጌታችንም አንተን ያጅቡ ቅጠሉን ቃርሚውን ይብሉ ብሎ አዘዛቸው። ዝንጀሮቹም ጻድቁን ተከትለው ይጓዙ ጀመር። አንድ ቀን በመንገድ አብረው ሲሄዱ ዝንጀሮቹ ራበን ብለው ለአባታችን ቢነግሯቸው ድንጋዩን በጸሎታቸው ባርከው ምግባቸው አድርገውላቸው ተመግበዋል። አሁንም ድረስ ላስታ ውስጥ በሚገኘው በጻድቁ ገዳም አካባቢ እህሉ በሚተርፍበት ቦታ በሚትረፈረፍበት ቦታ ዝንጀሮቹ በብዛት ይገኛሉ። ዝንጀሮቹም የሰውን እህል እንዳይበሉ ገበሬውም አዝመራውን ከሰበሰበ በኋላ ቃርሚያውን እንዳያነሳ በአቡነ ዮሴፍ ቃል ኪዳንና ግንዘት ተያይዘዋል። በዚህም መሰረት አሁንም ድረስ ዝንጀሮዎቹ የሰውን እህል አይበሉም። ገበሬውም ቃርሚያውን አያነሳም። ገበሬው ቃርሚያውን ቢያነሳ ግን ዝንጀሮዎቹ የዛን ቃርሚያውን ያነሳውን ገበሬ ብቻ ለይተው አዝመራውን ያወድሙበታል። በአካባቢው አደገኛ መርዛማ አባቦች በብዛት ቢኖሩም በጻድቁ የገዳሙ ክልል ውስጥ ግን በፍጹም ሰውን አይነኩም። አቡነ ዮሴፍ ለአርባ ቀን ከሰው ጋር ሳይገናኙ ቅድስት ሀገር ኢየሩሳሌም በደመና እየተመላለሱ ጸሎት ያደርጉ ነበር። አባታችን የተለዩ ተአምራትን እያደረጉ ባሕር ከፍለው እየተሻገሩ ሙታንን እያስነሱ ወንጌሉን ዙሮ አስተምረዋል። ወደ ሰማይም ተነጥቀው እመቤታችን ዕጣን ሰጥታቸው ከሀያአራቱ ካህናት ጋር አጥነዋል። ጻድቁ ያመነኮሳቸው መነኮሳት በጣም በርካታ ናቸው። አቡነ ዮሴፍ ከብዙ ተጋድሏቸው በኋላ ቃል ኪዳን ተቀብለው በመጨረሻም። በዚህ ችለት ግንቦት 19 ቀን በክብር አርፈው በዚያው በገዳማቸው ተቀብረዋል። ረዴታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ የደር በጻድቁ መልዣኛንም የማረን አቡነ ዮሴፍ ዘአክሱም። የአቡነ ዮሴፍ ዘአክሱም ልደታቸው ረፍታቸው በተመሳሳይ ግንቦት 19 ቀን ነው። ልጅ ሆነው እየተጫወቱ ሳለ መልአክ መጥቶ ለወላጆቻቸው የዓለም ሰው እንዳልሆነን ስለነገራቸው ወስደው ለሊቀ ጳጳሱ ሰጧቸው። በአክሱም ሲማሩ አድርገው በሀያ ሁለት ዓመታቸው መንጉሰዋል። አንጋፋ ከተባሉት የኢትዮጵያ ቅዱሳን አንዱ እና ዋነኛው ናቸው። ጻድቁ በጸሎት ላይ እንዳሉ ጌታችን ተገልጦላቸው እንደ ቅዱስ ጴጥሮስ ትወደኛለህን ብሎ ሲጠይቃቸው ጌታዬ ባልወድህማ ኑሮ መቻ ለምን ቄ እከተልሃለሁ እከተልህና ገዳም ገባ ነበር አሉት። ቀጥሎም ጌታችን ከወደድከኝስ ለእናቴ አስራት የሰጠዋት ለወዳጄ ለቅዱስ ጊዮርጊስ አስራት የሰጠዋት ለባለሟሌ ለገብረ መንፈስ ቅዱስም አስራት የሰጠዋት ይህችን ቅዱስ ሀገር ያሬድና ጊዮርጊስን ያፈራችሁን ኢትዮጵያን ጠብቅ ብሏቸው ተሰወረ። ጻድቁም ጌታችን ይህን ከነገራቸው በኋላ እስከ ለተሞታቸው ድረስ ስለ ሀገራችን ቁመው ጸልየዋል። ሸዋ ቡልጋ ፈጣ ጋር ውስጥ ነው። ሸዋ ቡልጋ ፈጠ ጋር ውስጥ ለሚገኘው ወንድማቸው ለታላቁ ጻድቅ ለአቡነ ዘካርያስም ስለ ኢትዮጵያ አብዝተው እንዲጸልዩ መልእክት ስለላኩባቸው አቡነ ዘካርያስ እድሜ ልካቸውን የጸለዩት ጸሎት የኢትዮጵያን ሕዝብ ማር የምትል ነበር። የአቡነ ዘካርያስ ገዳም ቡልጋ ውስጥ ይገኛል። አቡነ ዮሴፍ ዘአክሱም የሀገራችን ሊቃውንት፣ ሕዝቡም ለብቻ ሰብስበው የሮማውያን የሐሰት ትምህርት ነፍስ ለሲኦል የሚዳርግ ፍጹም ክህደት መሆኑን አጥብቀው አስተምረዋል። ጻድቁ በአንድ ወቅት ረሃብ በሆነ ጊዜ የገዳሙን ድንጋዮች ባርከው ዳቦ አድርገው ህዝቡን የመገቡ ታላቅ አባት ናቸው። ከአባታችን ከቅዱስ ዮሴፍ ረዴት በረከት ይልቅፈለን፣ በጸሎታቸውም ይማረን። ጻድቁ አቡነ አብየ እግዚ አባታቸው ያፍቅረነ እግዚ እናታቸው ጽራ ቅዱሳን ይባላሉ። ሁለቱም ሃይማኖታቸው የቀና ምግባራቸው ያማረ በእግዚአብሔር የተወደዱ ናቸው። በወርቅ በብር የከበሩ ቢሆንም ልጅ ግን አልነበራቸውም። በመቤታችን ስም ለተቸገሩ ምጽዋትን በመስጠት ዘወትር የሚማጸኑ ነበር። አንድ ቀን የሆነ ራእይ አየና አንድ ቀን ድንቅ የሆነ ራእይ አየና ፈቃድ እግዚአብሔር ሲጠባበቁ ነሐሴ ሰባት ቀን ሥራ ቅዱሳን ጸነሰችና ግንቦት አንድ ቀን እንደ ፀሐይ የሚያበራ ልጅ ወለደችና በአርባ ቀኑ ሲጠመቅ ስሙን አብየ እግዚእ አሉት። ያጠመቁትም የአክሱሙ ሊቀ ጳጳስ መተርጉም ሰላማ ሲሆኑ እሳቸው ሊቀ መላእክት ቅዱስ ሚካኤል ህፃኑን እንዲያጠምቁት በማዘዝ በክንፎቹ ተሸክሞ ከአክሱም ወደ ተንቤን ምድረ መረታ መጣቸውና ጠመቁት። እርሳቸውም ይህ ህፃን ድውይ የሚፈውስ፣ ሙታንን የሚያነሳ ቅዱስ ይሆናል ብለው ትንቢት ተናግረዋል። ያፍቅረን እግዚና ጽርሃ ቅዱሳን ወላጆቻቸው እንግዳም በመቀበል ልማዳቸው ነበርና አንድ ቀን ሶስት አጋንንት በሽማግሌ አምሳል ሆነው በእንግድነት እቤታቸው ገቡና እንዲህ አሏቸው፣ ልጃችሁን የሐዋርያትን መጽሐፍ፣ መዝሙረ ዳዊትን፣ አርጋኑን እናስተምረው ዘንድ ስጡን አሏቸው። ወላጆቹም ገና ሕፃን መሆኑን በመናገር ሲከራከሩ ቅዱስ ሚካኤል ደርሶ እነዚያን አጋንንት አጠፋቸው። አጋንንቱም ይህን ዘዴ ተጠቅመው ሕፃኑ አብየ እግዚእን ወስደው ሊገድሉት ነበር። ምክንያቱም በእርሱ ምክንያት ነፍሳት እንደሚድኑ አውቀዋልና። ገና ከልጅነታቸው ጀምሮ የእግዚአብሔርን ከጠሩበት ምንም ነገር ከማድረግ ወደ ኋላ አይልም ነበር። ከልጆችም ጋር ሲጫወቱ ልጆች ስለ እግዚአብሔር ብለ ይህን አድርግልን ሲሉት ያደርግላቸው። በረኝነትም ሳሉ ምሳውን ሆነ ራቱን ለምስኪኖች ይሰጣል። ለእግዚአብሔር ስም እጅግ ቀናተኛ ስለነበሩ ስሙን ይፈሩ ስለነበር ስም እግዚአብሔርን ጠርተው ይህን ክፉ ነገር በራስ ላይ አድርግ ባሉት ሰዓት እንኳን በራሳቸው ላይ አንዳች ክፉ ነገር ወይም አደጋ ያለማድረስ ወደ ኋላ ይሉም ነበር አቡነ አብዬ ጊዜ ይህንን ሊፈትሟቸውም ብለው አንድ ቀን ስለ ስለ ታማ ጦር አምጥተው ስለ እግዚአብሔር ብለህ እስቲ ራስን በዚህ ስለ ታማ ጦር ትወጋ ዘንድ ና ባሏቸው ጊዜ አብርሃም ልጁን ይስሐቅን ሊሰዋው በህሊናው እንደ ወሰነ እርሳቸውን በቁርጥ ህሊና ሁነው ራሳቸውን በጦሩ ሊወጉ ሲሉ ዘለው ያዟቸው በሌላም ጊዜ እንዲሁ ሊፈትኑት በጭነት ምክንያት ጀርባው የቆሰለ አህያ አምጥተው አብየ ጊዜ ስለ እግዚአብሔር ብለህ የዚችን አህያ ቁስሏ ላስ አሉት። እርሱም ያን ጊዜ እርኩስን ብስም ኃጢአት ይሆንብኛል፣ አይሆንም ካልኳቸው ደግሞ ስመ እግዚአብሔርን ጠርተውበት እምቢ አለ ስለሚሉ የፈጣሪን ስም መዳፈር ይሆንብኛል ብሎ በልቡ አሰበና ያን ጊዜ ይስም ዘንድ ተመለሰ። ባልንጀሮችን በቁርጥ ሊነው እንደወሰነ ባወቁ ጊዜ ሊያደርገውም ሲር ተመልክተው ቶሎ ብለው ሮጠው ከኋላው ያዙት። እርሱም እኔ ሲፈጣሪ ስም እፈራለሁ። ስሙንም ተደፋፍሬ በምድር በሕይወት ከምኖር ሞት ይሻለኛል፣ አላቸው። ከዚህ በኋላ ወላጆቹ ለመምህር ዘራ ሚካኤል ሰጡትና ብሉያት፣ አዲሳት መጻሕፍት ሌሎችንም አስተማረው። ከዚህ በኋላ መምህሩ አብየ እግዚ መምህሩና አብየ እግዚ መምህሩንና አብየ እግዚን ቅዱስ ሚካኤል ነጥቆ ወስዶ አክሱም አደረሳቸውና አብየ እግዚ ከአባ ሰላማ መተርጉም እጅ እጅ ዲቁና፣ ቅስና ተቀበሉ። ብሉያት ሐዲሳትን መዝሙረ ዳዊትን ከጨረሱ በኋላ ነው ዲቁናውንም የተቀበሉ። ከብዙ ዘመንም በኋላ የሀሌሉያው አባ ሳሙኤል የዋልድባው ቆብንና አስኬማን ሰጠው። ለአባታችን አንበሶችና ነብሮች አራዊትም ሁሉ እንደ ጓደኛ ሆነው ታዘዙለት። ቶራዎችን በሰው አንደበት ያነጋግሩታል። ቶራዎቹን ከነብሮች ጋር ተስማምተው እንዲኖሩ ያደርጋቸዋል። እርሱም እህልን ሳይቀምስ በቤት ጣሪያው ውስጥ ገብቶ ሳይቀመጥ ተጋድሎም በብዛት ብዙ ደከመ። የመላእክት ክንፍ ተሰጥቶት በሶስት ሰዓት ውስጥ የሕያዋንን መኖሪያ አይቶ ይመለሳል። በዋልድባ ገዳም ስውር ቤተ ክርስቲያን አለ። ነገር ግን የሚያገኘው አልነበረም። አባታችን አቢየ እግዚእ ግን አርባ ቀንና አርባ ሌል ከጾመ ከጸለየ በኋላ አራዊት ተሸከሙትና አጅበውት እዚያች ስውር ቤተ ክርስቲያን ዘንድ ደረሰ። በውስጧም የሚንቀሳቀስ ብርሃን አየ። ይኸውም የዚህ ዓለም ብርሃን አይደለም። በውስጧ ያሉ ስውራን ቅዱሳን አገኛቸውና ከእነርሱም ተባረከ። ከዚህ በኋላ የተለያዩ አስደናቂ ተአምራትን እየሠራ ወንጌልም በመስበክ ብዙ አገለገለ። የተከዜም ባህር ለሁለት ከፍሎ በመሻገር በአካባቢ ያሉ ኢስላሞችን በተአምራቱ አሳመናቸው። ከደረቅ ጭንጫም ላይ ውሃን አፈለቀ። በተሰጠውም ክንፍ በሄራያዋን የጌታችን መካነ መቃብር ዘንድ እየሄደ ከቅዱሳን ጋር ጸሎት ያደርጋል። ደቀ መዛሙርቱ ምገል የሞቷልና የት እንቅበረው ባሉት ጊዜ እርሱ ግን ከጸለየ በኋላ ከሞት ያስነሳዋል። ከዕለታት በአንደኛው ቀንም ብፁዕ አባታችን ከስድስት መነኮሳት ልጆቻቸው ጋር ይሰግዱ ዘንድ ሲሄዱ ርዝመቱ 120፣ ስፋቱ 12 ክንድ የሆነ አይኖቹ እንደሚነድ እሳት የሆኑ ከአፉም ነበልባል የሚወጣ እንደ ንስርም ክንፍ ያለው ከዚህ በፊትም ታይቶ የማይታወቅ መጠኑም ተራራ የሚያክል አውሬ በቁጣ ሊውጣቸው አፉን ከፈተ፣ ምላሱንም አውለበለበ። መነኮሳቱም እጅግ ደንግጠው ሳለ አባታችን ግን በስመ ስላሴ አማትበው በኦሪዮ ላይ የተገለጠውን ያንን ከሲ ለሁለት ሰነጠቁት። አባታችን አንድ ቀን ደብረ ሊባኖስ ገዳም ገብቶ ሳለ ገዳማውያኑ አንድ መነኮስ ብናገኝ ስጋ ወደሙን በተቀበል ሲባባሉ አገኛቸውና ባረካቸው እና ዛሬ የተዘጋጀ ቁርባን አለን አላቸው። እነርሱም አዎን አዎን አባ አሉት። ጊዜ አዘጋጅተው እንዲያመጡ በዛን ጊዜ አዘጋጅተው እንዲያመጡ አዘዛቸው። አዘጋጅተው አመጡና አባታችን ገብተህ ቀድስ አሉት። እሱም ባርኩኝ ያላቸውና እንደ መልከ ጼዴቅ እንደ አቤል መስዋዕትህን ይቀበልልህ ባሉት ጊዜ ሚመጠን አለ ገባ ወደ ቅዳሴ። ይህንንም ባለ ጊዜ ህብስትና ጽዋ ከጻሕል ጋር ተዘጋጅቶ ከላይ ከሰማይ ወረደ። ይህንንም ያየና ከእርሱ ጋር የነበሩ ሁሉ ህብስትና ጽዋ ከየት መጣ እያሉ አደነቁ። አባታችንም የሐዋርያትን ቅዳሴ ቀድሶ አቆረባቸው። አባታችንም ወጣና ደመናውን ጠቅሶ በደመና ተጫነ። እርሱም አቤቱ ስለ እግዚአብሔር ብለ ስምህን ንገረን አሉት። እነርሱም አቤ ስለ እግዚአብሔር ብለ ስምህን ንገረን አሉት። እርሱም ስሜ አብይ የግዚ ይባላል የምንኩስና ስሜ የመረት ሀገር እንጦንስ ነኝ አላቸውና ባርኳቸው የሄደ ያም ጻሕልና ጽዋ ዛሬም ድረስ አለ። ቅዱስ አባታችን በእንደዚህ አይነት ሁኔታ የተለያዩ አስደናቂ ታምራትን እየሰራ ወንጌልን በመስበክ እግዚአብሔርን ካገለገለ በኋላ ከፈጣሪ ታላቅ ቃል ኪዳን ተቀብሎ በግንቦት አስራ ዘጠኝ ቀን በክብር አልፏል። የአቡነ አብይ ጊዚ ረዴታቸው በረከታቸው በሁላችን ላይ ይኖር። አቡነ አብይ ጊዚ በጸለዩባት ጎንደር ከተማም ጅብ፣ ተኩላ፣ ዘንዶ፣ እባብ ሰውን እንዳይጎዳ ከእግዚአብሔር ዘንድ ቃል ኪዳን ተቀብለዋል። ኤው በሳቸው ቃል ኪዳን ከተማውም ተጠብቃ ትኖራለች። ከጻድቁ ረዴት በረከት ይክፈለን። አቡነ ብስጣውሮስ ዘሐይቅ ሙሉ ስማቸው አቃቤ ሰዓት አቡነ ብስጣውሮስ ተብለው የሚጠሩ ሲሆን የትውልድ ሀገራቸው መቅደላ ነው። አባታቸው ፍተደናድን ፍተድንግል እናታቸው ጽዮን ወገሳ የሚባሉ ደጋግ ቅዱሳን ናቸው። አቡነ ብስጣውሮስ በ 1 ተኛው ምዕተ ዓመት የነበሩ ታላቅ ጻድቅ ሲሆኑ የታላቁና የጥንታዊ ትምህርት ቤት የሥርዓተ ገዳም ተቋም የደብረ ሐይቅ ቅዱስ ስቲፋኖስ አቡነ ኢየሱስ ሞአ ገዳም አበምኔት ነበሩ። በልጅነታቸው ትምህርት ቤት ገብተው የሐዋርያትን ሥራና የቅዱሳን መጻሕፍትን ትርጓሜ በሚገባ ተምረዋል። በዘመናቸውም የሃይማኖት ስደት ስለነበር አባታቸው ፍተ ድንግል ስለ ሃይማኖታቸው በዓላውያን ሰማዕት ሆነው ሲገደሉ አቡነ ብስጸሮስ የአባታቸውን አጽም ይዘው በመሸሽ ላይ ወደ ላስታ ሄደው በእመቤታችን ስም በተሰራች ገዳም በደብረ ዠመዶ ወስደው ቀበሯቸው። በኋላም በአጼ ፋሲል ዘመነ ሃይማኖት ሲመለስ አጽማቸውን አፍልሰው አምጥተው አገራቸው ቀብረዋቸዋል። ከዚህ በኋላ እናታቸው በግድ ሚስት ታጭተውላቸው የነበረ ቢሆንም ብዙ ሳይቆዩ ሚስታቸው ስለሞተች ቀድሞም የተመኙትን የምንኩስና ሕይወት ለመኖር ወሰኑ። አንድ ቀን አንዱ የደብረ ሐይቅ መነኩሴ የገዳሙን ምርት ገበያ ለመሸር ይዘው እንዲሄዱ አንድም ቀማኛ ወንበዴ አግኝቶ ሊቀማቸው ሲል አቡነ ብስጠውሮስ ደርሰው አዳኑት። መነኩሴውም ወደ ቤታቸው ወስደው በመልካም መስተንግዶ አሳደሯቸው። መነኩሴውም በዚህ ችሌሌ ስለ አቡነ ብስጠውሮስ ብዙ ነገር ከተመለከቱ በኋላ አቡነ ብስጣውሮስን ስለ ምንኩስና አስተማሯቸው። መነኩሴውን በማግስቱ ሲሄዱ ወደ ሐይቅ አቡነ ኢየሱስ ሞዓ ገዳም መጥተው እንዲጎበኟቸውና እንዲባርኩ ነግሯቸው ሄዱ። አቡነ ብስጣውሮስም እግዚአብሔር መንገዳቸውን ይመራቸው ዘንድ ብዙ ከጸለዩ በኋላ ወደ ሐይቅ ገዳም ገቡ። በገበያ ያገኘውና በቤቱ ያሳደረው መነኩሴ ሲያቸው ደስ ተሰኝነቶ ተሰኝቶ የገዳሙ አበምኔት አቃቤ ሰዓት አባ ዘወልደ ክርስቶስ ዘንድ ወሰዳቸው። አበምኔቱም አቡነ ብስጠውሮስን ገና እንዳዩቸው ጸጋ እግዚአብሔር እንዳደረባቸው አይተው በጣም ደስ ተሰኙ። አቡነ ብስጠውሮስም መመንኮስ እንደሚፈልጉ ለአበምኔቱ ሲነግሯቸው አበምኔቱ የምንኩስና ስራ ቀላል አይምሰል፣ ብዙዎች ወደ እኛ መጡ፣ ነገር ግን መታገስ ተስኗቸዋል በማለት የምንኩስና ህይወት ከባድ ፈተና እንዳለበት ነገሯቸው። የእግዚአብሔር ሰው ብስጠውሮስም በልዩ ልዩ አይነት ፈተናዎች ፈትኑኝና ስራዬን ካዩ በኋላ ያመነኩሱኝ ያላሏቸው። ከዚህ በኋላ አቡነ ብስጠውሮስ በጾም፣ በጸሎት በስግደት እየተጋደሉ ገዳምን በጉልበት ስራ ብዙ ካገለገሉ በኋላ ከገዳማ በምኔት ከአቃቤ ስብሐት አባ ዘወለ ክርስቶስ እጅ ምንኩስናን ተቀበሉ። ተጋድሏቸውን ከበፊት ይበል በብዛት መኖር ጀመሩ። እናታቸው የልጃቸው መመንኮስ ሰምተው ወደ ሐይቅ መጡ። ነገር ግን አቡነ ብስጠውሮስ እናታቸውም ወጥተው ላለማየት ተሰወሩ፣ ተደበቁ። አበምኔቱም በብዙ ፍለጋ አግኝተዋቸው ልጅ እናት አንተን ለማየት ከሩቅ አገር መጥታለችና፣ ሂደህ አግኛት ሲሏቸው አቡነ ብስጠውሮስም አባቴ ሆይ ጌታችን በወንጌል ያለውን አያስታውሱምን? እንሆ እናትና ወንድሞቹ በውጭ ቆመዋል ባሉት ጊዜ ጌታችን በሰማያት ያለውን የአባቴን ፈቃድ ከሚፈጽሙ በቀር እናቴ ማናት፣ ወንድሞቼ ስነማናቸው ብሎ ተናግሮ የለምን? ስለዚህ ወደ እናቴ አልሄድም ብለው ለአበምኔቱ መለሱላቸው። አበምነቱን ከመንገዱ ርቀት የተነሳ እናት በብዙ ድካም ጥታለችና ልታያት ይገባል ብለው ግድ አሏቸው። አቡነ ብስ ጠውሮስም ሂደው እናታቸውን ካገኙት በኋላ እናታቸውን በብዛት መንኩሰው በዛው መንኩሰው በባህሩ ዙሪያ ካለው ከሴቶች ገዳም ገብተው ማገልገል ጀመሩ። አቡነ ብስ ጠውሮስ ከመልካም የጉልበት ስራ ጋር ቀንቀን የዳዊትን መዝሙር፣ የነቢያትን መጻሕፍት። ማህሌ ማህሌን ሲደግሙ ይውላሉ። ሌሊት ሌሊት ሀይቁ ውስጥ ገብተው እጅግ አብዝተው ሲጸልዩ የብርሃን ዓምድ ተተክሎ ይታይ ነበር። ጸሎታቸውንም ሲጀምሩ ሰማያት ይከፈቱ ነበር። ቅዱሳን መላእክት ሲወጡ ሲወርዱ ያቸዋል። አቡነ ብስጠውረድ በእንደዚህ አይነቱ ተጋድሎ ብዙ ሲያገለግሉ ዜና ትሩፋታቸው በሁሉ ዘንድ በዓለም ተሰማ። አስተዳዳሪውም አቃቤ ስብአቱ አቡነ ዘወልደ ክርስቶስ እርጅና ሲጫናቸው ማህበሩን ሰብስበው በእኔ ቦታ አባት የሚሆናችሁን ምረጡ አሏቸው። እነርሱም እግዚአብሔር ያመለከትን አንተ ሹምልና አሏቸው። አባ ዘወልደ ክርስቶስም በጸሎት ከጠየቁ በኋላ እግዚአብሔርና እኔ አባት ይሆንላችሁ ዘንድ አቡነ ብስ ጠውሮስ ምር ጠርላችኋል አሏቸው። ቀጥሎም አበምኔቱ ስለ አቡነ ብስ ጠውሮስ እንዲህ በማለት ትንቢት ተናገሩ። እርሱ ሃይማኖቱ የቀና ምግባሩ ያማረ፣ በተጋድሎም የጸና በጸሎቱ ሀገር ይጠብቃል፣ ድንቅ ድንቅ ታምራትንም በነገስታቱና በመኳንንቱ ፊት ያደርጋል እያሉ ለማይበሩ በነገሯቸው ጊዜ እጅግ ደስ ተሰኙ። አቡነ ብስጠውሮስ ግን ይህን ሲሰሙ የመረረ ልቅሶን አለቀሱ። ከእነርሱም ዘንድ ይሸሹ ዘንድ ወጥተው በመርከብ ተጭነው ሄዱ። ነገር ግን ደርሰው ይዘው በእግዚአብሔር ፈቃድ ይሾሟቸው ዘንድ ይዘው አሰሯቸው። በዚህም ጊዜ ከሰማይ ብስጠውሮስ የአባትን የአበምኒቱን ቃል አስታስተሐቅር አትተላለፍ የሚል ቃል ተሰማ። ማይበሩም ይህን ከሰማይ የመጣውን ቃል በሰሙ ጊዜ እጅግ ተደስተው እግዚአብሔርንም አመሰገኑ። ከዚህ በኋላ አቡነ ብስጠውሮስ እንደ ሕጋቸው እንደ ስርአታቸው የሀይቅ እስጢፋኖስ ገዳም አበምኔትና አቃቤ ስባት በማድረግ ሾሟቸው። አቡነ ብስጠውሮስም በአቡነ ኢየሱስ ሞዓ ወንበር በተቀመጡ ጊዜ የተሰወረው ሁሉ የሚያዩ ሆኑ። ፊታቸው እንደ ጨረቃ የሚያበራበት ጊዜ ነበር። ለአገልግሎትም ወደ ቤተ መቅደስ በገባ ጊዜ ቅዱሳን መላእክት ክንፋቸውን ይጋርዱት ይቀበሉትም ነበር። ጻድቁ ጸሎተ ጣን ሲያሳረጉ እያለቀሱ ነበር። የጌታችን መከራ እያሰቡ ሰውነታቸው በድብቅ ይገርፋሉ። ድሆችና ጦማዳሪዎችን ሁሉ የሚንከባከቧቸው አባት ሆኗቸው። ገዳሙንም አፍርሰው ሊዘርፉ የመጡት ወራሪዎች አባታችን ወደ መቅደሱ እየገቡ በጸሎት እያሰሯቸው አሳፍረው ይመልሷቸው ነበር። አቡነ ብስጠሮስ በእንዲህ አይነት ተጋድሎ ገዳሙን ሀገራችን እየጠበቁ ሲኖሩ በመሃል የቅባት እምነት ነገር በገዳሙ ተነሳ። ክብር ምስጋና ይበውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከትስብእት ጋር ከተዋሃደ በኋላ መንፈስ ቅዱስ ተቀባ፣ በዚያም ቅባት በጸጋ ልጅ፣ ንጉስም፣ ነብይም፣ ሊቀ ካህናትም ተባለ የሚሉ ከሀዲያን ተነሱና፣ የእግዚአብሔር ሰው ብፁዕ አባታችን ብስጣውሮ ሲን የክደት ትምህርት ሰምተው እጅግ አዘኑና እያለቀሱ የካዱትን ሰዎች በብዙ ምሳሌ እያደረጉ ማስተማር ጀመሩ። አምላካችን ኢየሱስ ክርስቶስ በመንፈስ ቅዱስ ቅባት በጸጋ ልጅ እንዳልሆነ፣ ነገር ግን በባህሪው የአብ ልጅ እንደሆነ ራሱ እርሱ ራሱ ቅብ፣ እርሱም ራሱ ቀቢ፣ እርሱ ራሱ ተቀቢ እንደሆነ በብዙ ምሳሌ እያደረጉ የቀደመ አባቶቻችን ትምህርት ሁሉ እየጠቀሱ አስተማሯቸው። ነገር ግን ሰይጣን አንድ ጊዜ አስክዷቸዋልና አንዳንዶቹም ቢያሏቸው፣ በዚህም ጊዜ ሐዋርያት ከመሰረቷት አንዲት ቤተክርስቲያን አውግዘው ለዩቸው። ቤተክርስቲያንም ሰላም ሆነች። በዚህም አባታችን ከሃዲያን የሚዘልፉ ዳግማዊ ቄርሎስ ተባሉ። ይህም ክህደት መጀመሪያ ሰይጣን ለጳውሎስ ሳምሳጤን ያስተማረው ነው። ጳውሎስ ሳምሳጤን በገዳም ቅጠል እየበላ የሚኖር ታህራሚ መናኝ ነበር። በጾም በጸሎት ሲኖር ሰይጣን ራሱን ሰውሮ መጥቶ ተገለጠለትና፣ ጸሎት በእግዚአብሔር ዘንድ ተሰምቶልሃል። ነገር ግን አምላክ ያለ ሩካቤ በድንግልና ተወለደ አይምሰልህ፣ በሩካቤ ተወለደ እንጂ። ይህም ልጅ ደግ ሰው ሆነ በሰላሳ ዘመኑ በዮሐንስ እጅ በዮርዳኖስ ተጠመቀ። መንፈስ ቅዱስም በርግብ አምሳል በራእይ ላይ በራሱ ላይ ተቀመጠ። ያን ጊዜ ይህምን ሰው በጸጋይ ሥላሴ ልጅ ሆነ ብሎ አስተማረው። ሰይጣን ራሱን ሰውሮ፣ ጳውሎስ ሳምሳጢም ሰይጣን የነገረውን ነገር በልቡ አምኖ ለደቀ መዝሙሩ ለትያስሮስ አስተማረው። ተያስሮስም ለዲያድርስ አስተማረው። ዲያድርስም ለንስጥሮስ አስተማረው ንስጥሮ ስም ለስም አጠራሩ ክብር ምስጋና ይገውና ጌታችንን አምላካችን መንፈስ ቅዱስ ያደረበት ሩቅ ብእሲ ነው ብሎ ለሊዮን ለመርቅያን አስተማራቸው። ንስጥሮሲን አዲስ የክህደት ትምህርት እንዳመጣ በሰሙ ጊዜ 200 ኤጲስቆጶሳት በቅዱስ ቄርሎስ ዘእስክንድሪያ መሪነት በኤፌሶን ተሰብስበው ሲያስተምሩት እንቢቢላቸው አውግዘው ለዩት። ንስጥሮስምን ሰውነቱ መግሎ ክፉ አሟሟት ሞተ። በኋላም መርቅያን ሲነግስና ልዩንም የሚሮም በኋላም መርቀያን ሲነግስና ሊዮንም የሮም ሊቀ ጳጳስ ሲሆን ሁለቱም አባታቸው ንስጥሮስ ያስተማራቸውን ሃይማኖት ማስፋፋት ቻሉ። እነ ሊዮንም ንስጥሮስ በተወገዘበት ጉባኤ ላይ የነበሩትን አሁን ለስጋቸው የፈሩ አባቶችን ይዘው ከንስጥሮስ ክደትና ከቅዱስ ቄርሎስ ትምህርት አወጣጥተው የራሳቸውን የረከሰ ሃይማኖታዊ ድንጋጌ ወጡ። ክርስቶስ ሁለት አካል ነው፣ አንዱ የማርያም ልጅ፣ አንዱ የእግዚአብሔር ልጅ በመቀራረብ አንዱ ሆኑ እያል ያለውን አውጥተው ከቅዱስ ቄርሎስ ቃልና ከንስጥሮስ ክህደት ቀላቅለው መለኮት የመለኮት ስራ ይሰራል፣ ትስትም የትስፌት ስራን ይሰራል በሁለት መንገድ፣ አንዱ ታምራትን ያደርጋል፣ ሁለተኛው መከራን ይቀበላል። ስለዚህ ትስፌት ከመለኮት ያንሳል ብለው ጻፉ። ይህንንም የክህደት ጽፈታቸውን ለቅዱስ ዲዮስቆሮስ ላኩለት። እርሱም ሂዶ ከክህደታቸው እንዲመለሱ አስተማራቸው። በአንዱ ክርስቶስ ላይ ለምን የሁለት ነገር ትናገራላችሁ? ወደ ሰርግ ቤትም ተጠርቶ የሄደው ውሃውንም የወይን ጠጅ ያደረገው እርሱ አንዱ ክርስቶስ ነው እያለ በብዙ ምሳሌ ካስተማራቸው በኋላ ሊዮንንና መርቅያንን የጻፉትን የክህደት ጽሕፈት በፊታቸው ቀደደው። እነርሱ ግን አንድ ጊዜ ክደዋልና የቅዱስ ዲዮስ ቁሮስን ጺሙን ነጭተው ጥርሱን አውልቀው ብዙ አሰቃዩት። እርሱም የነጩትን ጺምና ያወለቁትን ጥርስ ሰብስቦ እንሆ የሃይማኖት ፍሬ የተቀበል ብሎ ለእስክንድርያ ክርስቲያኖች ላከላቸው። ከሀዲያንም ወደ ጋግራደሲት አጋዙትና በዚያው አረፈ። ሰይጣን ለመጀመሪያ ጊዜ ለጳውሎስ ሳምሳጤ ያስተማራትን ያችን ክህደት በእንደዚህ አይነት ሁኔታ ሰይጣን የሚያድርባቸው ሰዎች እየተቀባበሏት እስከ ንስጥሮስና እስከ ሊዮን ድረስ ከደረሰች በኋላ የልዮን ልጆች በሆነው የል የሊዮን ልጅ በሆነው በአውፍን በአውፍንስ አማካኝነት በአጼ ስንዮስ ዘመን ለመጀመሪያ ጊዜ ወደ ሀገራችን ኢትዮጵያ ገባች። አውፍንስም ክህደቱን ለሁለት የሀገራችን መነኮሳት አስተማራቸው። ለአንደኛ ወልድ ሶስት ልደት አለው። በመጀመሪያ ከአብ ተወለደ፣ ዳግመኛም በመንፈስ ቅዱስ ስጋ ከድንግል ተወለደ፣ ሶስተኛ በቤተልሔም ተወለደ ብሎ ካስተማረውና ካስካደው በኋላ ስሙን ተክለ ሃይማኖት ብሎ ጠራው። ያስተማረውን ከሀዲ መነኩሴ ሁለተኛውንም መነኩሴ ለብቻው ጠርቶ ልጅ ሆይ ስማኝ፣ ልብ አድርግህም እወቅ ወልድ በመንፈስ ቅዱስ ቅባት የከበረ ነው፣ ይኸውም ሳይዋሀድ ማደር ነው ብሎ ካስተማረው ካስካደው በኋላ ስሙን ኤዎስጣጤዎስ ብሎ ጠራው። እነዚህም የካዱ ሁለቱ መነኮሳት በየሃገሩና በየአውራጀው በየሀገሩና በየአውራጀው እየዞሩ ሀገራችን ኢትዮጵያን በክህደት ትምህርታቸው አጥፍተዋት ነበር። ነገር ግን ብዙ ቅዱሳን አባቶቻችን እናቶቻችን ይህን ክደት በትምህርታቸው በታምራታቸው እንዲገት አድርገውታል። አቡነ ብስጠውሮስም እነዚህን ካዲዎች አውግዘው ለዩአቸው። ከዚህ በኋላ ካዲያኑ አባታችንን ከሰሷቸውና ከጎንደሩ ንጉሥ ጋር አጣሏቸው። ንጉሥም የነዚህን ካዲዎች እምነት አምኖ ተቀብሎ ነበርና አባታችንን ወደ ጎንደር እንዲያመጧቸው ጭፍሮችን ላከ። አቡነ ብስጣውሮስም ነገሩን አውቀው ስለ ቀናች ሃይማኖት ይመሰክሩት ዘንድ አንደበት እንዲሆናቸው ጌታችንን በጸሎት ሲጠይቁ ጌታችንም፣ ልጄ ብስጣውሮስ ሆይ አይዞ፣ እኔ ከአንተ ጋር ነኝ። እኔ ስለመሰከርኳት አንዲት ሃይማኖት ጽና አላቸው። እኔ ስለመሰረትኳት አንዲት ሃይማኖት ጽና አላቸው። አባታችንም ወደ ንጉሱ ዘንድ ሄዱና ንጉሱ ሰዎችን ስለማይ ንጉሱ ሰዎችን ስለማወገዙ ጠየቃቸው። አባታችንም ንጉሱን ስለ ቅናቸው ሃይማኖት እየመሰከሩ አስተማሩት። ንጉሱም በብዙ ስጦታና ሽንገላ ሊያታልላቸው መከረ። ነገር ግን አባታችን አጥብቀው ተቃወሙት። ንጉሱም ዕውቀታቸውና ጽናታቸውን ባየ ጊዜ አባታችን በእግረ ብረት አሳስሮ እስር ቤት ውስጥ አላቸው። በዚህም ጊዜ የእግር ብረቱ እንደ ሰም ቀለጠ። ወታደሮች የሚንታምራይተው ፈርተው ሄደው ለንጉሱ ነገሩት። ንጉሱም ሰምቶ ወደ ነገጠ እየፈራና እየተንቀጠቀደ ወደ አባታችን መጥቶ ሰገደና፣ አባት ሆይ ይቅር በለኝ፣ የሃይማኖትን ነገር እንደገና አስተምረኝ አላቸው። እሳቸውም አስተምረው ባረኩት። በመከራቸውም ታግሰው መከራቸውም ታግሰው ለልጆቻቸው ለእኛም ሐዋርያት ሃይማኖት አጸኑልን። እድሜያቸውም ዘጠና ዓመት በሆነ ጊዜ ረፍታቸው እንደ ደረሰ አውቀው የቀናች ሃይማኖት በሀገራችን ለዘላለም ጽንታ ትኖር ዘንድ ጌታችንን አጥብቀው ለመኑት። ጌታችንም በደሞ የመሰረታት የቀናች ሃይማኖት በሀገራችን ጽንታ እንደምትኖርና ሌላም የምረት ቃል ኪዳን ከገባላቸው በኋላ ግንቦት 19 ቀን አረፉ። በዚህ ችለት ሀይቅ አለቀሰች። የሀይቅን ባህር ሶስት ዓመት በሀይት ስትታወቅ አቡነ አላኒቆስ ይህ ሁሉ የሆነው ስለ አባታችን ስለ ብስጠውሮስ ማረፍ መሆኑን አውቀው ወደ ንጉሱ ሂደው የአባታችን አጽም እንዲሰጧቸው ጠየቁት። ንጉሱ ግን በረድኤታቸው ይጠብቁኛል፣ አልሰጥም አላቸው። ንጉሱም ስለከለከላቸው አቡነ አላኒቆስም ቁስቋም ቁስቋ ወደ ምትባል በወርቅና በክብ በከበረ እንቁ ወደ ተሸለመችው ወደ እመቤታችን ቤተ ክርስቲያን ሂደው በእመቤታችን ስዕል ስር ወድቀው አለቀሱ። ስዕሏም በሰው አንደበት አናግራ ካጽናናቻቸው በኋላ የአባታችን አጽም ከመሰውየው በስተቀኝ በኩል እንደሚገኝ ነገረቻቸው። አቡነ አላኒቆስም አጽማቸውን አፍልሰው ወደ ሐይቅ በተመለሱ ጊዜ የመዓዛው ሽታ የንጉሱን አገር ሁሉ መላው። መቃብሩ በነበረበት ቦታም የብርሃን አምድ ተተክሎ ታየ። ንጉሱ መነኮሴው የአባታችን አጽም እንዲወሰዱ ባወቀ ጊዜ መነኮሴውን ይዘው ከአባታችን አጽም ጋር ያመጡለት ዘንድ ብዙ ፈረሰኞች፣ ወታደሮች ላከብባቸው። ነገር ግን የእግዚአብሔር በጥበቡ ሰውሯቸዋልና እና አቡነ አላኒቆስ ሊያገኟቸው አልቻሉም። አቡና አላኒቆስም የቅዱስ አባታችን አጽም ወስደው በሐይቅ በመሰዊያው በስተቀኝ በኩል በቀበሩት ይዘ በፊት ያስቸግር የነበረው የባህሩ ኃይለኛ ንውፅ ውስታ በአንድ ጊዜ ጸጥ አለ። ሌላም ብዙ ተአምራት ተደርገው ታዩ። ይኸውም ፍልሰት አጽማቸው የካቲት ስምንት ቀን የተፈጸመ ነው። ሰይጣን ለመጀመሪያ ጊዜ ከጳውሎስ አምሳጢ ጀምሮ እስከ ንስጥሮስ ሊሆን ድረስ ያስተማራት የክህደት ትምህርት ከሀገራችን ያጠፉልን የሀይቁ አቡነ ብስጠሮስ ረዴታቸው በረከታቸው ከእኛ ጋር ይኑር። በዚህ ዕለት ስምንት መቶ ሀምሳ ሺ ሰማዕታት ይታሰባሉ፣ ስለ ሃይማኖታቸው የተሰዉ። በዕለቱ ከሚታሰቡ ቅዱሳን ረዴት በረከት ይክፈልን፣ በምልጃቸው የማረን አገራችን ይጠብቅልን። ዘአቅረብኩ ማሂሌተ ተዘኪሬ አይላፈም ለተጸምዱከ ዘልፈ ለላ አነብብ ተወከ ዘረድየቴ መጽሐፈን ተረሰይከ እግዚኦ